በእግር ህሊና 3 እስራ ምዕት ወይም 3 ሺህ ዘመን ተሻግረን ወደ ቀደምቷ ንግሥታችን እንጓዝ። ለጥበብ ያላትን ፍቅርና ክብር እንዲህ ብሎ መጽሐፈ ክብረ ነገሥት ገልጾታል። ስሙኡ ቃልየ እሊያይ ወአጽሙኡኒ እስመአነ እፈቅድ ጥበበ ወልቤኒ ታስሳ ለአእምሮ እስመተነደፍኩ በፍቅረ ጥበብ ወያታስህብኩ በባእለ አእምሮ እስመ ትኄይስ ጥበብ መዛግብተ ወወርቅ ወብሩር ጥበብሰ ትኄይስ እምነ ኲሎ ዘተፈጥረ ዲበምድ። ትርጉሙም ወገኖቼ ነገሬን አድምጡኝ። እኔ ጥበብን እሻለሁ፣ ልቤም እውቀትን ትፈልጋለች። በጥበብ ፍቅር ተነድፌአለሁ፣ በጥበብ ገመዶች ተይዣለሁ። ጥበብ ከወርቅና መዛግብት ትሻላለች። ጥበብ በምድር ከተፈጠሩ ሁሉ ትበልጣለች። ከአክሱም እስከ ኢየሩሳሌም የመንገዱ ርቀት ያላሳቀቃት ይቺ እንስት ማናት? የሲና በረሃ የአናብርቱና የአናብስቱ ጩኸት ያላስፈራት ይቺ ንግሥት ማናት? የምድረ በዳ አካይስት ያላስደነገጣት ይቺ አፍቃሪ ጥበብ ማናት? እርሷን ባሰብጉ ጊዜ እርሷ የፈለገችውን ጥበብ አገኝ ዘንድ ፈለግኩኝ። ንግሥት ወይ በዘመንሽ የነበረው ጠቢበ ጠቢባን ንጉሥ ሰለሞን ጥበብሽን ቢያደንቅ እንቁ ለጣትሽ ብሎ ሽልማትን የሰጠሽ የእኛ የቀደምቷ ንግሥት ንግሥተ ሳባ ። ነገረ ታሪክ አማራ በቅርብ ቀን በሳባ ቲዩብ ቻናላችን የጠብቁን። ሰብስክራይብ ለማድረግ ባዩ ላይ ያለውን ሊንክ ይጫኑ፣ ለሌላውም ሼር ያድርጉ። ነገረ ታሪክ አማራ